ልክ አይናቸውን ተከፍቷል ዛሬ ተከፍቷል። አይነ ቤትስ መተንበይ ይጀምራል። እግዚአብሔር ያሳየኛል። ሴ ያ ጊዜ ሆ ድንገተኛ ነው። ድንግጥ እኮ ድንገት ነው። ድንግጥ ሠራተኛ የሚመስል ድንገት ነው።

ይገዛሉ፣ አይቆሙም። እግዚአብሔር ይለቃቸዋል። ወሳ የገና እግዚአብሔር ይለቃቸዋል። ወሳ የገና አይደንቀኝም። እግዚአብሔር ሲቀባ ይገርመኛል። ወሳ ኢየሱስ፣ ኢየሱስ ይችላል።